ማረጋት ነው የማውቀው። እናቲቱ ማረጋት ነው የማውቀው። መብራን እኔ ነው ማረጋት የማውቀው። ጋይዝ ታፕ ታፕ፣ እስቲ አንድ ሰው አላችሁ። በታብታብ እስቲ ታብታብ፣ ልዩነቱ እዩ። በአንድ ጊዜ ስ ሁላችን እንደዚህ እናደርግ። ሁላችን አንድ ሁለት ሶስት አንድ ሁለት ሶስት አንድ ሁለት ሶስት አንድ ሁለት ሶስት። ጂጂ ከብሎክ ፍችኝ፣ ጊፍተርሽ ነኝ። አትከፍትን ማን እኔ አላቅም ታብታብ፣ እዚህ ሰጠህ ከዛ ብሎኩን ትፈታለህ። ማነ ስሙ ማነ ስሙ ንገር እንሂዱና ማነ ስሙ ለማኞች። ለምን እኮ እየተሰጠን ነው? ለምን እየተሰጠን ነው? እየተሰጠን ነው ነው ብሎክ ያረግ እሰጥሻለው፣ ዜድዬ ትንሹ አንበሳ። እሷ ግን ነገር ያስሜ አልነግርም አልነግራትም። አቃሃለሁ ሁሌ የምትሰጣት ነህ። አልነግርም አላቀውም፣ አላቀውም አልነግርሽም። እና እንደውም እንዳያዩት ሚት ላድርገው፣ ሚት አድርጌ አሁን እኮ ጠፍቶብኛል። የእስራኤሉ ነው እንደ አምስት ብለዋል። እንጃ አላቅም፣ አላቅም። እማይሆን ነገር እማይሆን ነገር

ሄዱበት ጋይስ ሰፖርት አርጉት አምስት ሺ ነው መቀጫ አርጉት ሰፖርት አርጉት አምስት ሺ ነው መቀጫ ኦኬ

ጋይስ ግላፍ ትሰጣት፣ በማርያም ጋይስ ግላፍ ተሰጣት። የሆነ ነገር ከሰጧት፣ አንድ እንትን ከሰጧት። ጋይስ ጋይስ በማርያም ብሩክ የእኔ ናት፣ የኔ ናት። ብሩክ የእኔ ፍቅር። ቴንኪው ሶ ማች ማርያም ቴንኪው። ቃላት የለኝም። መድኃኒዓለም ጉላፍ አይሰጥም። አይሰጥም ብሩክ የእኔ ናት፣ የኔ ናት። ቴንኪው አርሰናል ማላይ አድርጎ መጡ። አንደኛ ቅጣት። ነይ ነይ ነይ ሰይትዮ ነይ። በህገ አምላክ ንገሩኝ፣ ቅጣት ምን ቅጣት ንገሩኝ። ጋይዝ ቴንክ ዩ ማርያምን። ቃላት የለኝም። ዋናብዬ ቴንክ ዩ ሶማች ሙልዬ፣ መህረትዬ፣ ሃኒ ኦል ማይ ፋሚሊ ምን ልቅጣት እ አንደኛ ቅጣት፣ ኤ ብላት ትፍሳ፣ ፈስዋን ትፍሳ። ኤ አንደኛ ቅጣት ዲጂ ትሪፕል ማለት ከአራርገችኝ እንደ ቤስት ፍ ስሪ ዋረ ጅጅ በማርያም ዋ አይ ስሪ አይ ምን መሰለሽ እንደ ኧረ አንበሳ ዓይንሽ እያየ እንደ ያው ያው ሁላችን እስቲ ታፕ ታፕ እጃችን አንድ በቃ ይሁን አንድ ሁለት ሶስት ካረጋችሁ በቃ አቁሙ ከዛ ኮፕሊንግ ሸር አንድ ሁለት ሶስት ኮፕሊንግ ከዛ እንደዛ በማርያም እንደው በእናታችሁ እንደው ስወዳችሁ በማርያም ማርያም እናቴን በእናታችሁ አያችሁ ታፕ ታፑ አያችሁ የኔ ፍቅሮች አያችሁ

ዛሬ ግን ለየት ታርጋ፣ አሜሪካ የምትኖር ነው የምትመስለው። ጋሽ ታፑ ታፑ የአሜሪካ ራፐር ትመስላለች። ምን ሆንሽ? ምን ሆንሽ? ምን ሆንሽ? ምን ሆንሽ? አይተሽዋል። እስኪ በቃ ዝም በይ። ዝም አልልም። ሳይለንት ጌም አይደለም የምንጫወተው። እንትን መጨረሻ ትግርኛ ትፈልጡሊኹም ማለት እዩ ኣብ መጨረሻ በይዛኹም። እሳ ያው ኣማርኛ ማላወራ እንዳትሰማይ ነው

በታፕታፕ እንኳን ጋይስ ቢያንስ በታፕታፕ እንሂድ። ቢያንስ በታፕታፕ እንሂድ። እዚህ ጋር አሳ ወይ ምናምን ከሰጧት መብርሃን እንትን ታደርገናለች። በታፕታፕ እንሂድ ጋይስ፣ ቢያንስ በታፕታፕ እንሂድ

አበደች ሴትዮ። ይኸው ይኸው ጀመራት። ሰክራለች ሴትዮ። ያዙዋት ልጆች የት አሉ? ያዙዋት እናታችሁ፣ ያዙልኝ ጋይዝ፣ በእናታችሁ አንድ በአንድ ዋን ዋን ክርስቲና፣ ሴትዮ ዋን በሽ ስአሰሱ ኛላቆይጋ ሁላችሁ እስኪ ሰው አላቸው አይደለም እንደዚህ። ታፕ ታፕ በአንድ ላይ አንድ ሁለት ሰው ከእዛ እዩት። ልዩነቱ እዩት ከእዛ ጊፍት ለሚሰጥ ደግሞ አገዝ ይሆናቸዋል። ልዩነቱ እዩት። አሁን ታፕ ታፕ ሲደረግ ልዩነቱ እዩት ማርያምን ሁለት ሶስት አንድ ሁለት ሶስት አንድ ሁለት ሶስት ልዩነቱ እዩት ማርያምን ልዩነቱ እዩት የኔ ወዶች ቲንክ ዩ ሶ ማች አንድ ሁለት ሶስት ልዩነቱ እዩት ማርያምን ልዩነቱ እዩት አንድ ሁለት ሶስት ይው በስንት ሰከንድ ነው? አንድ ሁለት ሶስት ፕሊስ ታፍ ታፍ ኤሪትራን ፕሪንሴስዬ አንቺም ኮ ጊፍት መስጠቻለሽ። የኔ እናት የኔ ፍቅር ምን አለብሽ? ሰጭኝ እ የኔ እናት